ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾች። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የማህደር ስፖርት መሰናዷችን ተጀምሯል። በዛሬው የማህደር ስፖርት መሰናዷችን ሁለት ርዕሰ ጉዳዮችን ወደ እናንተ እናደርሳለን በሀገር ውስጥና በውጪ በተለይ ደግሞ ከብስክሌት ስፖርት ጋር በተያያዘ በባሕር ዳር ከተማ የቀደመው ዘመን እንቅስቃሴ ምን ይመስላል የሚል በሀገር ውስጥ ፕሮግራም ይኖረናል። በውጭ ደግሞ የማንቸስተር ዩናይትድ በኤሪክ ቴን ሀግ ዘመን እያሳየ ያለው እንቅስቃሴ ምን ይመስላል የሚለውን አጭር ፕሮግራም የሚኖረን ነው የሚሆነው። ፕሮግራሙን በማስተዋወቅና ወደ እናንተ በማድረስ በኩል ታሪኩ አይኔዋ ከመላ የስቱዲዮ ባለሙያዎች ጋር ወደ እናንተ አድርሳለሁ። አብራችሁን ቆዩ። በ1980ዎቹና 90ዎቹ የባሕር ዳር ከተማ ብስክሌት ስፖርት ተወዳጅ የስፖርት አይነት ነበር። በወቅቱም ስፖርቱን ተወዳጅ እንዲሆን ካደረጉት ምክንያቶች መካከል ብስክሌት በከተማ መዘውተሩና ተወዳዳሪዎች ደግሞ በተወዳዳሪዎች መካከል ደግሞ የነበረው ጥሩ ፍክክር ወይንም ጠንካራ ፍክክር እንደነበር በቀዳሚነት ይነሳል። በወቅቱ ከሚደረጉ እልህ አስጨራሽ ፍክክሮች ባሻገር ደግሞ በተለይ ደግሞ ውድድሮች ላይ የነበረው ተፎካካሪነት የአሸናፊነት መንፈስ ከፍተኛ እንደነበር ይነሳል። ስፖርቱን ተወዳጅና ተዘውታሪ እንዲሆን ካደረጉ ውጤታማ ስፖርተኞች መካከል ሙላት ታክልና አባይ ሙላት የተባሉ የቀድሞ ተወዳዳሪዎች ተጠቃሽ ናቸው። ትውስታቸውን በዛሬው የማደር ስፖርት መሰናዷችን ከባልደረባችን ኃይሉ አዳነ ጋር ቆይታ በማድረግ ነግረውናል። ፕሮግራሙን ተከታትለን እንመለስ። ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የማደረ ስፖርት ፕሮግራማችን ተጀምሯል። በዛሬው የማደረ ስፖርት ፕሮግራማችን በ1990 ዎቹ በባህር ዳር የብስክሌት እንቅስቃሴ ምን ይመስላል የሚለውን ወደ እናንተ እናደርሳለን። በ1990 ዎቹ ብስክሌት በባህር ዳር ከተማ ተወዳጅ እንዲሆን ካደረጉ ተወዳዳሪዎች መካከል ሁለቱን በዛሬው የማደረ ስፖርት ፕሮግራማችን እንግዳ አድርገን አቀርበናቸዋል። ስለ 1990 ዎቹ የብስክሌት እንቅስቃሴ እያወራን ቆይታ እናደርጋለን። እንድትከታተሉን በአክብሮት እንጋብዛለን። አመሰግናለሁ። ብስክሌትና ባህር ዳርን በትውልድ ከፋፍለን ብንመለከተው የእናንተ ትውልድ የ1990ዎቹ ትውልድ የትኛው ትውልድ ነው? እነማንን ሳይታችሁ ነው ወደ ውድድር የገባችሁ? እስኪ ይኸው በሰዓቱ የብስክሌት ስፖርት ዜና ምናምን በማየት ነው እንጂ እኛ ያን ጊዜ ብዙም እድሉ ገጥሞን የድሮ ተወዳዳሪያችን ለማየት እኔ በራሴ አላስታውስም። ግን በዜና በምናምን በማየት የብስክሌት ፍቅሩ አደረብንና እና ወደዛ እኔ እንደዛ ነው የጀመርኩት ስፖርቱ ነው ማለት ነው። ብስክሌት በዘጠናዎቹ እኔ አስታውሳለሁ ከተመልካቾች መካከል አንዱ ነበርኩና፣ በጣም ተወዳጅ ነበር። በባህር ዳር በተለይ ቁጥር አንድ ከሚወደዱ የስፖርት አይነቶች መካከል የብስክሌት ስፖርት በቀዳሚነት ይነሳልና፣ ምንድነው ምክንያቱ ብላችሁ ታስባላችሁ? ተወዳጅ ያደረገው ያንዳንዱ ሰው ትራንስፖርቱ ብስክሌት ነው የነበረው። ከኔ ከዛ አንግል ነው ብዬ ነው የምወስደውና የሰው ስሜት የነበረው ፍቅር ምናምን በጣም የሚገርም ነው የነበር እና የተሻለ እንቅስቃሴ የነበረበት ዘመን ነው፣ እና የሁላችን ትውስታ ነው። ሁሉም ሰው ብስክሌት ተጠቃሚ ስለነበረ እንደ አሁኑ ባጃጅ ምናምን ተሽከርካሪ አልነበረም፣ እና ያ ነገር በጣም ብስክሌትን ተወዳጅ አድርጎት ነበር። የተሰጠውስ ትኩረት በወቅቱ ስፖርትን በሚመለከተው ተቋምም ሊሆን ይችላል፣ በከተማ አስተዳደሩ የተሰጠው ትኩረት እንዴት ነው? ወይስ በእናንተ ጥረት ብቻ ነው? ስፖርቱ ውድድር ካሄድበት የነበረው ይዘወተርም የነበረው ብዙ ጊዜ በራሳችን ጥረት ነው። የራሳችን ጥረት ነው እንጂ ብዙም ክለብም አልነበረም ብዙም እንትን ነገር አልነበረም። ግን የህዝቡ ስሜትና የኛ የራሳችን ፍላጎት ነው ውድድሩን በጣም አድምቆት የነበረ በአብዛኛው ምን መሰላ ያሉ በ የህዝቡ ተነሳሽነት አንተ ወደ ስፖርቱ እንድትገባ ያደርጋል። የህዝቡ ፍላጎቱ በየሳምንቱ የሚደረገው የነበረው ውድድሩ ሳምንቱ እስኪደርስ የነበረው እንትን ስፖርቱን እንድትወደው ያደርጋል፣ እንጂ በሰዓቱ ድጋፍም የለም፣ ክለብም የለም። የኛ ተፎካካሪ ክልሎች የተሻለ ክለብ ፈጥረው የተሻለ ተከፋይ ምናምን ነበሩ። እኛ ሰርተን ስራ ነው ያን ጊዜ ሁላችንም፣ ስለምናስታውሰው ስለዚህ እኛ የነበረን ምንድነው የህዝቡ ፍቅርና አንትን የበለጠ ሌላውም እንዲሳብ እኛም ትኩረት አድርገን እንድንሰራበት ያደርገን ነበር። ያዘመር ማለት ነው። የውድድሩ የሚካሄድበት በተለይ ጊዮርጊስ ላይ መነሻውን ያደርግና እስከ ጅፕ፣ ከዛ ደግሞ እስከ ባር ትራንስፖርት ድርጅት ነበርና በዛ ዙሪያ በርካታ ደጋፊ ነበር። በወቅቱ በዘጠናዎቹ በተለይ ና ደጋፊው እንዴት ነበር? ያ ትውስታችሁ ምን ይመስላል? ደስ የሚል ነኝ ነበረ። በቃ ሳምንት እስከ ሳምንት ንናፍቅ ነበር። ሁን ውድድር ሳምንት እስከ ሳምንት ደርሶ ደስ ይላል። ህዝቡ የሚሰጥህ ሞራል በቃ በጣም ደስ የሚል ጊዜ ነው የነበረው እና በቃ ብዙ ነገር እንዲሁም ብዙ ሰዎች በቃ ሽልማት ነገር ይሰጡና ነበረ፣ ያበረታቱን ነበር። በጣም ደስ የሚል ነገር ነው የነበረው። ሰው ፍላጎት ከፍተኛ ነበር። በቃ እያንዳንዱ ከኪሱ እየወጣ ይሸልመሃል፣ ይጋብዝሃል። በቃ የነበረው እንትን በጣም የደጋፊው በቃ ከሊያ ያሸንፋል፣ ከሊያ ያሸንፋል የነበረው ፉክክር በጣም ትልቅ ትውስታን የነበረ በየሳምንቱ ቅዳሜና እሁድ ሁሌም ውድድሮች ይካሄዳሉ። በተደጋጋሚ ነበር ውድድሮች የሚካሄዱት በርካታ ተመልካቾችም ውድድሩን ይከታተሉ ነበር። የእናንተ ትውልድ ደግሞ የ አስራ ዘጠኝ ዘጠና ዎቹ ነው እና እንዲሁ በንጽጽር ብናየው ከእናንተ በፊት ከነበረው እና ከእናንተ በኋላ ከመጣው ጋር ስታነጻጸሩት የእናንተ ትውልድ የብስክሌት እንቅስቃሴ ምን ይመስላል? አዎ የመጀመሪያው የነ አጥራቸው እና የነ ተመስገን ብዙም እኛ እኔ አላየሁም። ያው በወሬ በእንትን ነው የምንሰማ። እና የነ አጥራቸው ጋር ሲወዳደሩ የነበሩ ጋሽ መሐመድ፣ ጋሽ አድማስ፣ እሳቸው የኛን ስፖርት ይመሩ ነበር ያሰለጥኑ ነበርና ስለዛ ታሪክ ያወሩን ነበር እንጂ እኛ በጣም ጠንካራ እንደነበሩ በቃ በጣም አንደኛ እንደነበሩ ያወሩናል። የእኛ እንኳን ከነሱ እንትን ይሆናል ብዬ አልገምትም። ትንሽ ራሱን የቻለ ነው። የእነሱ በጣም ብዙ ነገር ስንሰማ ውጭ ሀገር ድረስ ተመስገን ጥሩ ውጤት እንዳመጣ ሁሉ እንሰማለን። እና የእኛ ከነሱ ትንሽ እንትን ያለ ነው ብዬ አስባለሁ። አሁን ያለው ውድድር ግን ልጆች ጥሩ ናቸው፣ ግን ብዙም እንትን የድጋፍ ማነስ ነው የሚመስለኝ የተቀዛቀዘበት ምክንያት ያው እንደ ድሮ ሁሉ ነገር ርካሽ ስላልሆነ የኑሮ ሁኔታ ለዛ ነው። አሁን ያለው ትንሽ እንጂ ልጆች በጣም ጠንካሮች ናቸው፣ ግን ያው እንደ ድሮው መሆን ትንሽ ከበድ ይላል። ከእኛና ከዚህ ከኛ በኋላ የነበረው ትውልድ ጋር ስታነጻጽረው አይገናኝም። የነበረው የደጋፊው ስሜቱ ምናምን በጣም ይለያያል። ያን ጊዜ የነበረው እንትን ማለት ነው በጣም ልታነጻጽረው አችልም። ለእኛ ደጋፊ ነው የነበር። ደስ የሚል ጊዜ ነው የነበር ውድድሮቹ ባህር ዳር ላይ ብቻ ተካሂደው አይደለም የሚያቆሙት የነበረው በእናንተ ዘመን ከተለያዩ ክልሎች ጋር ውድድር ታደርጋላችሁ የኢትዮጵያ ሻምፒዮና ላይም ትሳተፋላችሁ እና ከባህር ዳር ውጭ ሄዳችሁ የተሳተፋችሁበት ያስመዘገባችሁት ውጤት የማይረሱ ትውስታዎች ምንድን ናቸው ብዙ ጊዜ የክልል ጨዋታዎች ላይ አዲስ አበባ ተወዳድረናል መቀሌ ብዙ አገሮች ድሬዳዋ እና ድሬዳዋ ላይ እኔ የማይረሳኝ አንድ ውድድር ሻምፒዮን ነው የነበረ 1995 መሰለኛ እና ሰባ ኪሎ ሜትር ነበር የሚሸፍነው ውድድሩ ሰባ ኪሎ ሜትር በጣም ትግል ስናደርግ ነበረ ከዚያ አሌክስ አለ ከኔ ጋር ሙጬ እያለ እኔ ሁነን እየተወዳደር ነው እያለ አምስት ኪሎ ሜትር ሲቀር አመለጥኳቸው እንዳለ ግሩፑን እና ከዛ በኋላ መስመሩ ልነካስል የኔ ብስክሌት ተበላሸ እና ያ ነገር ሁሌ ይገርመኛል። የሚገርም እንትኑ ልነካስል ነው እና የድሬዳዋ ሕዝብን በጣም በጣም ይደግፈኝ ስለነበረ በደስታ ወደ ውድድሩ መግባት እየቻልኩ ብድግ ሲያደርጉኝ ከኋላው ያለ ግሩፕ ደርሶ ውድድሩ አለቀ። ያ ነገር ገጠመኛል። አባይስ ከማይረሱት ትውስታዎቹ መካከል የምታስታውስ የትኛው ነው? በ1987 አመተ ምህረት የኢትዮጵያ ሻምፒዮና መቀሌ ነበርና ያን ጊዜ እንደምታስታውሰው የኛ በማውንቴን በማን ነው በቻይና ብስክሌት ነው የምንወዳደር የነበርና ለውድድር 15 ቀን ምናምን ሲቀር ነው ኮርስ ከክልል አውጥተን ምን ሄድና ለኮርስ እንግዳ ነው የምንሆን። ፕላስ የምንወዳደርበት ኪሎ ሜትር 40 50 ኪሎ ሜትር ዚያን የበለጠ እንወዳደርም ነበር እዚህና እዚያ ሻምፒዮኖ ላይ የተዘጋጀው 160 ኪሎሜትር ሜትር የጎዳና ከአዲግራት ውቅሮ አርባ አርባ ሁለት ጊዜ ነው ደርሰምት መጣ 160 ኪሎ ሜትር እና ያን ሁሉ ሩጠን መጨረሻ ላይ ውድድሩን ስጨርስ መነ ከኮርስ ብስክሌት መነሳት አልቻልኩም። ሰው ነው ተሸክሞ ወደ ሆቴል የወሰደኝና ምክንያቱም 40 50 ኪሎ ሜትርን የምንለዳ የነበር ሰዎች ያው የዝግጅት ችግር ስለነበር በመከራ ነው ራሴን ያስተካከልኩት፣ በጣም ኦቨር ሆኖብኝ ማለት ነው። ነን አረሰው። ያን ትዝታ የእናንተ ትውልድ በተለያዩ ሀገር አቀፍ ውድድሮች ላይ ተሳትፏል። ና በውጤት ደረጃ ከለካ ነው ምን ምን አይነት ውጤቶችን አስመዝግባችኋል? በክልል ደረጃ እንደዚህ ሁለተኛ የሚወጣንበት ነገር አለ። ጣልቃ የመግባት አሁን ትግራዮች ጋር ስንወዳደር እነሱ 17 ምናምን ሁለት ሶስት ክለብ ነበር የሚመጣው የእኛ ስድስት ልጆች ነው ምነት ብዙ ጊዜ እና ከዛ ውስጥ ጣልቃ ገብተን ማሾብራኔ ሙጨዬ እኔ ሁነን ብዙ ጊዜ በተደጋጋሚ ከአንድ እስከ አምስት የመግባት ነገር አንደኛም የወጣንበት እንትን ውድድር አለ። አልፎ አልፎ ግን በብዛት ያው እነሱ በክለብ በእንትን አድርገው ስለሚመጡ ስለነበረ የኛ ግሩፕ የማሸነፍ በግሩፕ ትንሽ እንትን ይላል። በተናጠል ግን ኮከብ ተጫዋች ሁኘኔ ትሽልም ያውቃለሁ። አዲስ አበባ ላይ ማሾም እንደዚህ ሁለተኛ ከክልል ጥሩ ውጤት በማምጣት በሚል የአይነት ሽልማቶች አግኝተናል። በአብዛኛው የክልል ሻምፒዮና ሲካሄድ በክልል የአዲስ አበባ፣ መቀሌ እኛ ነው። በደረጃም እነ መቀሌ አንደኛ፣ እኛ አዲስ አበባ ሁለተኛ፣ እኛ ሶስተኛ ነው በብዛት መዳሊያ። በግል ደረጃ ግን በጣም ጠንካራ ጠንካራ ልጆች ነው የነበሩ በሰዓቱ ማለት ነው። እነ ሙላት እንዳለው እነ ሙጨዬ በተለያየ ጊዜ በጣም የተለየ ፉክክር ነው የምናደርግ የነበረው ፣ ይኸውም ያለምንም ዝግጅትና ድጋፍ ማለት ነው። እና ጠንካራ ነው የነበረው በሰዓቱ። ከሀገር አቀፍ ወደ ባህር ዳር በድጋሚ እንመለስ ና በባህር ዳር ላይ ውድድሮች ዘጠናዎቹ ላይ በሚካሄዱበት ወቅት ከማይረሱ ሰዎች መካከል እስኪ በዛን ጊዜ የነበሩትንም ሰዎች ማስታወስ ተገቢ ነው ብዬ አስባለሁ። ና ከማንረሳቸው ሰዎች መካከል አንዱ ሞተረኛውን አቦይን ነው ና እስኪ ስለሳቸው አስታውስ። የሞተረኛው አቦሀይ የማይረሳት የማይረሳ ትዝታ ትልቅ ነገር ነው በእኛ ጥሎ ያለፈው እና እነ ጦሀ ካሴ አቦሀይ ቁሞ ተኝቶ ምናምን ሞተር ሲነዳ የህዝቡ ለህዝቡ የሚያሳየው ነገር ምናምን ምንም ሀይምሮ ላይ አይወጣም። በጣም ትልቅ ማስታወሻ ነው፣ አንረሳውም። ሙላት እንዲሁም ዘፈን ነበረ። አቦይ እስከ ቆባቸው ሞተር ይዘው በጃቸው ሙላት አባረራቸው፣ እንደዛ አይነት ነገር ነበርና ህጻናቶች ያን ገጥመው ውድድሩ ላይ ይዘፍኑ ነበረ። ሙላት አቦይ ሞተር ይዘው በጃቸው ሙላት አባረራቸው፣ አሌክስ ተከተላቸው እስከ ዳር እንትን ማላቸው ምናምን የሚል ዘፈን ነበር። አዎ ደስ ይል ነበር በወቅቱ። አቦይም በጣም ለውድድሩ ከተወዳዳሪው በላይ እሱ ድምቀት ነበረው። አንዳንዴ የሚያደርገው ተኝቶ ይነዳል፣ ቁሞ ይነዳል እና በጣም ደስ የሚል ነበረ። የውድድሩን አዝናኝነት ደግሞ ከፍ ካደረጉት መካከል እነ ጠዋካሴም ይጠቀሳሉ አይደል። ጠዋካሴ ጠዋካሴ በጣም አስቂ ነው፣ ያስቅ ነበረ እንተና ችጋጎ ችጋጎ ደግሞ የሚባል ነበር እና ችጋጎ በጣም በሚለብሰው ቲሸርት ነው ያን ችጋጎ የሚለውን እንትን ስም ይወጣለት እና ውድድሩን በጣም ነበር እሱም የሚያደምቀው። ከጠዋ ካሴ እንትን ብሎ ጠዋ ካሴ አንድ ጊዜ ከውጭ የመጣ ሰውየ ነው ኢትዮጵያዊና ውድድሩን ቁሞ ያይ ነበርና ማረሰው ማለት ነው። በአጋጣሚ ጠዋ ካሴ ሲጋራ እየሳበ ይነዳል እና ያ ከውጭ የመጣው ሰውዬ በጣም ተናዶ እንዴት አይነት ስፖርት ኮሚሽን ነው እንዴት ሲጋራ እያጨሰ ለህዝብ የሚያሳይ እንትን ውድድር ያስገባሉ ምናም ብሎ በጣም ተናዶ በሁለተኛው ዙሮ ሲመጣ እንደ በደል አፉን ፊቱን የሚያደርጋለ እና ሰውየው ንስማ ይስማው በሰውየው ላይ እንደዛ ሲያደርግበት በቃ ሰውየው እ በቃ ፈኒ ነው ማለት ነው ሰውየው ራሱ በቃ ፈኒ ነው ማለት ነው ምናም ብሎ ሳቀ ለራሱ በጣም ተዝናና። ሰውየው ና አረሰው የሚያን ማሰትሙሰ ማለት ነው። ከአዝናኝ ገጽታውን በተጨማሪ እርስ በርስ የሚደረገው ውድድር ላይ የነበራቸው ፉክክር ምን ይመስላል? ውድድር ስትገባ አትተዋወቅም። ከውድድር ስንወጣ ግን ሻወር ወስደን ምሳበልተን ምናምን ከሰዓት እንገናኛለን ሁላችን እና የዋልንበትን እንትን በቃ ስንተራረብ ነው የምንውል ከሰዓት በኋላ ተገናኝተን እና አትረሰውም። በቃ ማለት ውድድር ስትገባ ለማንም ምንም አይደለም። የራስክን ነው የምትጫወትና ያንን ያንን እኛ የተለየ እንትን አንረሰውም። ያን ትልቅ ማስታወሻ ነው ለኛ። ውድድር ላይ ያው ፉክክር አለ። ያው እንትን ነው ቲፎዞ ነው ራሱ ይመጣና አሌክስ እንዲህ ብለሃል፣ ነገ እንደዚህ ብለሃል ምናምን ብለው መጣሁ እኔ ስራ ቦታ ወን ብለው የዛኛው ደጋፊ ያወራል። ነገ ትች ወዳለሁ ብለል እና እንዴት ነው ምናምን ይላል ለሱም ደግሞ ወደው እንደዛ እና በእንትን ሁሉ ይወራረዳሉ፣ በልብሳቸው በጫማቸው ሁሉ ያሸንፋሉ የሚል አይነት ውድድር ያደረጉ ነበር እና ስራ ቦታ መጠው እራሱ ያወሩ ነበር። ብስክሌት እየሰራው ጥጋቡ ጥየ ወዳለው በጣም ትሬኒንግ ሰርቻለሁ ብለሃል ብሎ እና አንዳንዴ አንተም በጣም ትዘጋጅ ያደርገዋል ያ በነገሩ እንትን እንትን እያረግ ትሄዳለህ። ግን ያው ደስ የሚል ነው የነበረ እንፎካከራለን እንደ እሱ አባይ እንዳለው በኋላ ግን ያው እንትን የለም። ደስ የሚል ነገር ነው የነበረው። ሽልማቶችም ያኔ በግለሰብ ደረጃ ነው እንጂ እንዲ እውቅና የተሰጠው ሽልማት ተቋም መጥቶ የሚሸልምበት ወቅት አልነበረም አይደል። በሶስት ወር ወይም በሁለት ወር እንትን ልዩ ዘሆኑ ይሸልም ነበረ ከተማ አስተዳደሩ እና ግን ሽልማቱ በጣም አነስተኛ፣ አንደኛ ለወጣው ሰባ አምስት ብር ነው፣ ሁለተኛ ለወጣው አምሳ ብር ይሆናል፣ እዛ ሀያ አምስት ብር ሶስተኛ ለወጣው እና የሚገርም ነገር ብዙ ጊዜ የሚገርመኝ ሽልማት ሲሆን፣ ከዛ በኋላ ብሩን ለማግኘት የምትመላለሰው ነገር በጣም ያስገርመኝ ነበር። እዛ ከሌለም እንደገና ሌላ ውድድር ጨርሰን እንደገና እንትን የሚባልበት ጊዜ ነበር። አዎ፣ የበግ ዝግጅት ይደረግ ነበር። በፋሲካ ጊዜ ከአንደኛ ለወጣ ትልቅ በግ፣ ሁለተኛ ለወጣ ምናምን በመካከል እያደረጉ በደረጃ በግ ይሸለም ነበር። ግለሰቦች ደግሞ አወጣተው ደግሞ የመጨረሻ መዝጊያው ላይ ለከሌ ይሄን ያህል ስጡልኝ፣ ለከሌ ይሄን ያህል ስጡልኝ። እንደገና ውድድሩ እየተካሄደም ለከሌ ይሄን ያህል ብር ሰጥቻለሁ ብሎ አንዱ በአናውንስ ይናገራል። ለከሌ በቃ ደጋፊው በጣም የሚገርም ከስፖርት ኮሚሽኑ ይልቅ ደጋፊው የሚሰጥ ሽልማት የበለጠ እንትን ይል ነበር ሽልማት። እኔማ አንዴ እንደዚህ ወድቄ ተነስቼ፣ የክልል ውድድር ነው የነበረው እዚህ ባህር ዳር ላይ ወድቄ ከተነሳ በኋላ ትግራዮችም ድሬዳዋም አዲስ አበባም ሁሉም ነበር እና ተቀላቀልኩ። ከጉሩፑ ገባ ዛ እንዲሁም ወደ አራተኛ ነው የወጣሁት። እና ሰዎች ያላቸውን ሰብስበው ወደ አራት መቶ አምሳ ብር ያለው ነው አምስትም አስርም አጠራቅመው ቆዩና አንድ ሰውዬ እኔ ምንም ነገር የለኝም እችን እስክሪቶ ሸልሚ ያለው ብሎ ውድድር ላይ ያችን እስክሪቶ እዛ ከብሩ ጋር አብራ እስክሪቶ ተሰጥቷል። እንዲው ከማትረሷቸው በብስክሌት ውድድር ወቅት ድጋፍ ካደረጉላቸው ሰዎች መካከል የምታስታውሱታለው? ያባይ እኔ የማስታውሰው የክልሉ ወጣቶችና ስፖርት ምክትል ቢሮ ኃላፊና የነበረ አሁን ወደ ጤና ቢሮ ይመስለኛል አሁን የሄደና አቶ ጋሾው ይባላል እና የነበረው የሚገርም ነገር በአጭር ጊዜ ነው ከዚያ ክልል ላይ የቆየው በስፖርቱ ማለት ነው። ግን ምን ያህል እንደደከምኩ ለክልሉ እንደለፈው ለብስክሌት ያለኝን አስተዋጽዖ በዛች በአጭር ጊዜ ውስጥ ሌሎች ብዙ ያሳለፉ ሰዎች ትኩረት ሳይሰጡት እኔን ግን በአጭር ጊዜ ውስጥ በመቆየቱ በቆየበት ጊዜ በቃ የተለያየ ነገር ተጠቃሚ ነው። ትጥቅ እንዲሰጠኝ እና የነበረው እንክብካቤ ለእኔ የነበረውንትን ምንም አረሰው አቶ ጋሾው የሚባል እና እሱ ማመስገን እፈልጋለሁ። በጣም ትልቅ ሰው ነው የነበረ። አበበ የሚባል አናጺ ሰውዬ ነው እና ከብስክሌት ፍቅሩ የተነሳ መውደዱ የተነሳ እሱ የሚጠቀምበትን ብስክሌት ሰጦኝ እሱ በእግሩ ይሄድ ነበረ። በቃ የእኔ ደጋፊ ነው። ሳይክሏ እንትን አትልም፣ ማንም አይነካትም። እንግዲህ ያኔው ከተማ ውስጥ እንቅስቃሴ በብስክሌት ነው የነበረ። ብስክሌቷን ለእኔ ብሎ አወላልቆ አልቆ ሁሏን ነገር አንተ በቃ ተወዳደርባት ብሎ እና በጣም ብዙ ነገር ያደረግልኝ ነበር ሰውየው። በዛን ወቅት እንግዲህ ስበው የራሱን ብስክሌት በእግሩ እየሄደ እኔ ውጤት እንዳመጣ ብዙ ነገር ያደረግልኝ ነበር እና ይህ ነገር በጣም እንደው ይገርመኛል እስካሁን ድረስ የሰውየው ፍላጎት እንትኑ የእኔ ሳይክል ቢኖርም አያንተን ሳይክል ወደ አከራይ እያከራየህ ተጠቀም፣ እኔ በቃ በእግሬ እሄዳለሁ ብሎ ና እሱንም በጣም አመስግን እፈልጋለሁ። አሁን ላይ ግን ያ ነገር የለ ማለት ይቻላል። አሁን ውድድሮች አልፎ አልፎ ነው የሚደረጉት፣ እንዲሁም የበዓል ማድመቂያ ሆነዋል። ከዛም በተጨማሪ ደግሞ ደጋፊውን ብስክሌት ውድድር ሲካሄድ ዝቅተኛ የሆነ ደጋፊ ነው ተገኝቶ ውድድሮችን የሚከታተለውና ምንድን ነው ምክንያቱ ብላችሁ ታስባላችሁ? አሁን ያለው እንቅስቃሴ ምን መሰለ፣ በመጀመሪያ ደረጃ ሰው ብስክሌትን የማዘውተር ለራሱ ትራንስፖርት የመጠቀምንትኑ እንትኑ ቀንሷል። እሱ አንድ እንዳትነቃቃ ያደርጋል። በሁለተኛ ደረጃ የኑሮ ሁኔታ በራሱ እዛ ቁመ ከምትውል ሰርተህ እንትን የምትልበትን እንትን የመፍጠር እንትን ነው ሰው አንድ፣ እሱ ነው ሲቀጥል ተፎካካሪው ያለው የተወዳዳሪው እንትን ቀንሷል። አሁን ባለፈው በክለብ ላይ ጥረት ተቋቁሞ ያለ አሪፍ እንቅስቃሴ ነ ነበር የተሻለ ደጋፊ ምና ነበረ እና አሁን ግን እንደምታየው ልጆችም የራሳቸውን ስራ ነው የሚሰሩ። ምክንያቱም ካልተሯሯጥክና ካልሰራ ኑሮ ከባድ ስለሆነ ያስገድዳል። እና እንቅስቃሴው ከልጆችም ፉክክር ከማነስ ተወዳዳሪው ማነስ ስሱ ሲደማመር እንትኑን ያሳንሰዋል። ክለብ አለመኖር ብቻ ነው ወይ ብስክሌቱ እንዲቀዛቀዝ ያደረገው? ሙላት በእናንተ ጊዜ ክለብ አልነበረም። በግል ነው ተዘጋጅታችሁ ውድድር የምትቀርቡት። አሁን በእርግጥ ክለቦች ነበሩ፣ ፈርሰዋል። ነገር ግን በግለሰብ ደረጃ ያለው ተነሳሽነት ራሱ አልቀነሰ። ብስክሌት ብዙ ወጪ የሚጠይቅ እንትን ነው፣ ስፖርት ነው እንደሌላው ስፖርት አሁን ማሊያ ምናምን ለብሰ ብቻ ሰው ለብስክሌቱ የሚያስፈልገው ጎማ አለ፣ የብስክሌቱ ዋጋ መወደድ እና እነዚህ ልጆች ደግሞ ያው ራሳቸውን ለመደጎም ሲሉ በሌላ ስራ ጎን ለጎን እያደረጉ ነው የሚወዳደሩ እና እሱ ነው ውድድሩን እንዲቀዘቅዝና ተፎካካሪ እንዳይሆኑ ያደረጋቸው እሱ ነው። ፊት ግን በእኛ ጊዜ ብዙም እንትና የሚያሳስብህ ነገር አልነበረም። ሳይክልም ርካሽ ነው እና ብዙም ችግር አልነበረው ተቀዛቅዟል አሁን ደግሞ ጥረት ከፈረሰ በኋላ ደግሞ ሙሉ በሙሉ በሚባል ደረጃ ነው ባህር ዳር ላይ የብስክሌት ስፖርት እንቅስቃሴ የተዳከመው እና ምንድን ነው መሰራት ያለበት ፕሮጀክት ላይ ክለብ ላይ ከሌሎች ክልሎችም ተሞክሮ በማንሳት እንደኛ ከተማ ማለት ነው በደንብ ሊታይ የሚገባው አንደኛ መመሪያ ተሰጥቶ በመንግስት ደረጃ ይሄ ድርጅት ብስክሌትን መያዝ አለበት። ይሄ ድርጅት አትሌቲክስ፣ ይሄ ድርጅት ብሎ መንግስት በጀት በጅቶ በዚያ ግባብ መቀጠል አለበት። አንደኛ ሁለተኛ ልጆች የከታች ፕሮጀክት ምናምን የሚይዙ ልጆችን ደግሞ ማፍራት አለብን። የታዳጊ ታዳጊ ተተኪ ልጆችን የሚፈሩበትን እንትን እንትን ተዘርግቶ ስራ ያሰራር እንትን ተዘርግቶ መሰራት አለበት። ሌላው በዋነኛነት ስፖርት ኮሚሽን ይህን ትኩረት አድርጎ ሊሰራበት ስፖርት ከተማ አገልግሎትም ክልሉም ይህን ትኩረት ሰጥቶ ሊሰራበት ይገባል። ያለዛ በልጆች ፍላጎት ብቻ በፊቱን ለውጥ ሊመጣ ይችላል ተብሎ አይታሰብም። ግን ልጆችን የሚያበረታታ ነገር ክለብ የሚያገኙበትን እንትን መፈጠር አለበት። እንደዚያ ካልሆነ ከዚህ የባሰ እንዲሁም እየደከመ ነው የሚመጣ ስፖርቱ። በሀገር አቀፍ ውድድሮች ላይ በርካታ ውድድሮች ተሳትፏቸዋል ነው ከተለያዩ ክልሎች ጋር ባደረጋችሁትም ውድድር ሊሆን ይችላል፣ ውጭ ሀገር ሂዶም ከመሳተፍ ጋርም ሊሆን ይችላል እና በብስክሌት ስፖርት ተሳትፎ በህይወታችሁ ውስጥ የሚቆጫችሁ ነገር ምንድን ነው? ከእኛ ዘመን ጀምሮ በደንብ በተደራጀ ሁኔታ ማለት ነው የብስክሌት ክለብ ተቋቁሞ በጣም ጠንካራ ልጆች ስለነበሩ በሰዓቱ ማለት ነው እስካሁን በአማራ ክልል የተሻለ ደረጃ ይደርስ ነበር እና እኔ በህይወት የሚቆጨኝ ሁልጊዜ ከመጀመሪያው ጀምሮ በደንብ የተደራጀ ክለብ አለመኖሩና የክልሉ ልጆች በውጭ ሀገርም እየሄዱ በተለያየ ጊዜ ይሄዳሉ ውጭ ሀገር ግን በአብዛኛው ይሄን እድል አይገጥምና፣ አሁን ከጥረት ክለብ ታስታውስ ከሆነ ከጀመረ ነው፣ እነ ሄደን ሌሎችም ወንዶችም ብዙ ሴቶችም ተሳትፈዋል። ውጭ እየሄዱ አፍሪካ ውስጥ ማለት ነው። ያ መጀመሪያ ላይ ተሰርቶ ቢሆን ኑሮ አሁን የበላይነቱን ይዘን የተሻለ እንቅስቃሴ እናደርግ ነበር እና ያ ዘመን ሁልጊዜ እኔ ሳስበው መጀመሪያው ጀምሮ ክለብ አለመኖሩ እስካሁን ድረስ ይቆጨኛለን ማለት ነው። በወቅቱ ያው ጊዜውም ስለነበረ የተሟላ ነገር አልነበረም። ግን ያ ጉልበትና ያ እንትን እያለ ጥሩ ውጤት መምጣት ይችል ነበር እየ ማሰብ እንጂ ብዙ የሚቆጭ ነገር እንኳን። ሙላትና አባይ ከአማራ ሚዲያ ኮርፖሬሽን ተመልካቾች ጋር የዘጠናዎቹን የብስክሌት ትውስታ ስላጋራችሁን ከልብ እናመሰግናለን። ተመልካቾቻችን ከእኛ ጋር ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልኝ።